ሰላም በዛሬው ቪዲዮአችን ቲክቶክ ላይ ዩዘር ኔማችሁ ዩዘር 89 ሺህ ዩዘር 78 ሺህ ምናምን እያለ ከሆነ ያለው የቲክቶክ ዩዘር ኔማችሁ ወይንም ደግሞ የቻናላችሁ ስም በቀላሉ ይህንን እንዴት አድርጋችሁ ሳቢ የሆነ ወይንም ደግሞ አጭር የሆነ ሰዎች በአጭሩ ሊያስታውሱት የሚችሉት የቻናል ስም እንዴት እንደምትሰጡ በዛሬው ቪዲዮ ያሳያችኋለሁ። የዛሬው ስቴፕ በጣም ቀላል ነው። በቀላል ስቴፖች እንዴት ማስተካከል እንደምንችል ነው ማሳያችሁ። ስለዚህ ቪዲዮን ሁላችሁም ላይክ አርጋችሁ ጀምሮ ቀጥታ ወደ ዛሬ ጉዳያችን እንግባ። ይሄንን ለማድረግ የቲክቶክ አፕሊኬሽን ከስልካችን ላይ እንከፍታለን። የቲክቶክ አፕሊኬሽንን ከከፈትን በኋላ ፕሮፋይል የሚለው ጋር እንገባለን። እዚህ ዝቅ ብለን ፕሮፋይል የሚለው ጋር እንገባለን። ፕሮፋይል የሚለው ጋር ከገባን በኋላ እዚህ ጋር እንደምታዩት የቻናሌ ስም ወይንም ደግሞ እኔ አሁን እየተጠቀምኩበት ያሉት ሰዎች ሰርች አድርገው የሚያገኙት በዚህ የቻናል ስም ይሆናል ማለት ነው። የእናንተ እዚህ ጋር ዩዘር 98 ሺህ ምናምን እያለ በቁጥር ከሆነ የሚያስቀምጠው ይሄንን ነው የምናስተካክለው ማለት ነው። እቺን ለማስተካከል የት ጋ ነው የምንገባው? ኤዲት ፕሮፋይል የምትላለች እዚጋ ኤዲት ፕሮፋይል የምትለው እነካለን። ኤዲት ፕሮፋይል የሚለውን ስትነኩ እዚጋ ዩዘር ኔም ብሎ የቻናላችሁ ስም እዚ ጋ ነው የሚቀመጠው። እቺን ነው የምናስተካክለው ማለት ነው እኛ። ስለዚህ ይህን ለማስተካከል እዚጋ መተን ክሊክ እናደረገዋለን። ክሊክ ካደረግነው በኋላ እዚጋ የቻናላችን ስም ይኖራል። ለምሳሌ የእናንተ ዩዘር ብሎ በቁጥር ከሆነ እንደዚህ የተቀመጠው ማለት ነው። ብዙ ቁጥሮችን ዝም ብሎ ከፊት ለፊት ከሆነ ያስቀመጠው እሱን ታስተካክላላችሁ ማለት ነው። ስለዚህ ለማስተካከል ይህንን እናጠፋዋለን። ከጠፋ ነው በኋላ አጠር ያለ ወይም ደግሞ የእኛን ቻናል የሚገልጽ ስም እዚህ ጋር እናስቀምጣለን ማለት ነው። ለምሳሌ በስማችሁ ማድረግ ትችላላችሁ። እዚህ ጋር የቻናላችሁን ስም ካስገባችሁ በኋላ እንደምታዩት እዚህ ጋር ራይት ምልክት ያደርግበታል። ይሄ የቻናል ስም ከዚህም በፊት ያልተያዘ ከሆነ ሌላ ሰው የማይጠቀምበት ከሆነ ራይት ምልክት ያደርገዋል ማለት ነው። ነገር ግን ከዚህም በፊት የተያዘ የቻናል ስም ከሆነ አይቀበላችሁም ማለት ነው። ስለዚህ እሷን እርግጠኛ መሆን አለባችሁ። የቻናሉ ስም ከዚህም በፊት ያልተያዘ መሆኑን እርግጠኛ መሆን አለባችሁ። እንደምታዩት እዚህ ጋር ይህንን የቻናል ስም መጠቀም አትችልም፣ ሌላ ሰው ኦልሬዲ እየተጠቀመው ነው ይለኛል ማለት ነው። ስለዚህ እናንተ የቻናላችሁ ስም ከዚህም በፊት ያልተያዘ፣ ሌላ ሰው እየተጠቀመው አለመሆኑን እርግጠኛ መሆን አለባችሁ። እዚጋ ስታስገቡ እሱን ካስገባችሁ በኋላ ራይት ምልክት ሲያደርግላችሁ መታችሁ እዚጋ ሴፍ ትሉታላችሁ። ሴፍ ከማለታችሁ በፊት ግን ይሄ ስም የእናንተን ቻናል የሚገልጽ ሌሎች ሰዎች ሰርች ሲያደርጉት የእናንተን ቻናል በዚህ ስለሆነ የሚያገኙት እሱን እርግጠኛ ሆኑ። ይህን እርግጠኛ ከሆናችሁ በኋላ እዚህ ጋር ሴፍ ትሉት አላችሁ ሴፍ ስትሉት ዩዘርኔሙን ሴት አድርጉ ይላችኋል። እዚህ ጋር ይህን ሴት ዩዘርኔም የሚለውን ተነካላችሁ። ሶ ከዚህ በኋላ የእናንተ የቻናላችሁ ስም ይሄ አሁን የሰጣችሁት ስም ይሆናል ማለት ነው። ሰዎችም በዚህ ስም ሰርች ሲያደርጓችሁ ቲክቶክ ላይ በቀላሉ እናንተን ያገኛቸዋል ማለት ነው። እንደዚህ አድርጋችሁ በቀላሉ የቻናላችሁን ስም መቀየር ትችላላችሁ። ይሄ ቪዲዮ ለሚጠቅመው ሰው ሼር አድርጉ። እንዲሁም ደግሞ እንደዚህ አይነት ጠቃሚ የሆኑ የቴክኖሎጂ ቲፖች ቶሎ ቶሎ እንዲደርሳችሁ ቻናሌን ሰብስክራይብ አርጋችሁ የኖቲፊኬሽን ምልክቱን ኦን አርጉ። ቪዲዮንም ላይክ ማድረግ እንዳትረሱ። በሌላ ቪዲዮ ሌላ ጊዜ መልሼ እስካገኛችሁ ድረስ ደህና ሁኑ። ቻው ቻው።